አንተ ትብስ አንቺ ትብስ ተባብለው ለአንድ ሳምንት፣ ከሳምንት በኋላ ደግሞ አንተ ብስብስ አንቺ ብስብስ ይመጣልና፣ ዛሬ ሶሲ ባሏን አላታረፈችውም። በሚዲያ ማልጭ አድርጋ ሞሸል አልቃ ነው የሰደበችው። ሲያክ እኔ አብሬው ሳክ ነበረ። ስለዚህ በችግሩ ጊዜ ነበር ከአሁኑ ሲያልፍለት አውልቆጣለኝ ማለቷ ነው። ሰላም ቤተሰብ፣ ሰላማችሁ ይብዛል። እውነት ለመናገር መጀመሪያ ብዙ ነገር አሳልፋችሁ ሚዲያ ላይ ወታችሁ እንደዚህ የምትዘራጠጡ ሰዎች ልቦናችሁን ይመልሰው፣ ቀልባችሁን ይመልሰው። ምክንያቱም ቀልባችሁ እየተነጠቀ ነው። እንዲ የሚያዘባርቃችሁ ሌላ ታሪክ ገብታችሁ የምታወሩትና በጣም ነው የሚያስጠላ። አንቺ ለባልሽ ክብር ከሌለሽ ሲጀመር እንዴት ነው የአይምና የብርኬን ፍቅር ልታከብር የምትችይው? ሌላ ነገሩ እኮ አንቺ ስታወሪ እኮ እኔ ያገባኝን ምን አገባኝ ነው የምትዩ ስለሁሉም ነገር። ስለዚህ ለሁሉም ነገር ኬር እንደማታደርገ የታወቀ ነው። ግን ባልሽን ብታከብሪ። ለነገሯ ከበርሽ አላከበርሽ አይመለከትንም። ግን ያው ሀይሚና ብሩኬን ብትፈቻቸው ደስ ሲለን ነበረ። ሀይሚን ጠርተሽ ከምታፋጥጫት ይልቅ ከብሩኬ እና ከዳኒ ምረጭ ማለትሽ ነው። ግን በዛ ሰዓት ስለ ዳኒ ያለሽ ምንድን ነው ሀሳብሽን ንገሪኝ። የፖሰት ሹም ራሱ አላማሽ ምንድን ነው ብለሽ ነው የፖሳችው። እና ሶሲ እንዳትሳሳች በነገራችን ላይ ሀይሚ ምንም አይነት አላማ የላትም። ያንችን ባል የምትፈልግበት ምንም ምክንያት የላትም። የሄደችውም ለምን እንደሆነ ታውቋል። ችግር የሆናችሁት አሁን እናንተ ናችሁ። ለነገሩ እናንተ እኮ አይደላችሁም ችግሩ ሀይሚና ብሩኬ ናቸው። እነሱ ሲጠሯቸው ይሄዳሉ። ሀይሚም እንደዛ ተናዳ ስጠራት ትሄዳለች። ብሩኬም እንደዛው ሶሲ ስጠራው ይመጣል። እግራቸውን ሰራቸውን፣ እነዚህ ልጆች ሀይሚና ብርኬ በሩን ከፍተው እያስገቡ ነገሩን እያሳፉት ይመጣሉ። ከእነሱ ጀርባ ደግሞ እንደዚህ የሚጎዳላቸውን ህዝብ እያዩ አይደለም አሁን ላይና ውዴ ጭረቃ ፋሚሊ ማለት ያለብን አሁን በቃ ሀይሚና ብርኬ በቪዲዮ አትምጡ፣ ነገራቸውን ካልጨረሳችሁ በቪዲዮ አትገናኙ አትምጡ እንበላቸው ማለት ነው። ምክንያቱም በተገናኙ ቁጥር ጭራሽ ክፍተት እየተፈጠረ እየሄደ ነው እና አሁን ሶሲ ስለሰጋች በተግባር አሳይሻለሁ ስላለቻት ዳኒን የምትወስድባት መስሏት ነው መሰለኝ እንደዚህ ያቁነጠነጣት ይገኛል። የጭንቅላትሽ ነገር ግን በጣም ያሳስባል። ሶሲ ዳኒ ስድብ ቢገባውም ግን ከአንቺ ከፍቅረኛው እንደዚህ አይነት ቃላት በጣም ይገርማል። በጣም ድጋሚ እነሱ ሲጠሯችሁ እየተጎተታችሁ ከሄዳችሁ ሀይሚና ብሩኬ የምር ሰው አይደላችሁም። በቃ ሰው እንዴት አታድርጉ እየተባለውን ነገር እንዴት ነው የምታደርጉት? ሲጀመር አሁንማ ከካሜራ ጀርባ በጣም ብዙ ነገር እየተወራባችሁ ነው። ደህንነት ፓርክ ላይ እንዳለ ከዛ ነው የምትሉት ተብሏል። አሁን ላይ ካሜራ በበዛበት ዘመን በነፃነት እንንቀሳቀሳለን ሰው እንሸውዳለን ማለት የማይቻል ነገር ነው። ብዙ ነገር እየሰማን እንገኛለን። ስለዚህ የምርም ከካሜራ ላይ ከሆነ እንደዚህ የምትሉት በእናንተ ምክንያት ህዝብ እየተጎዳ ነው እንዴ! እህቶቻችን ተባልተው ተባልተው አለቁ። ከሶስት ተከፈሉ። አሁን ደግሞ የሶስና ደጋፊ መጥተዋል። የሶሴና የብሩኬ የሀይሚ ተባ ተባብሎ እንዳለ ከዚህ በፊት ተጣልተው የማያውቁትን ይኸው እየተጣሉ ነው ደጋፊንን በሚል ምክንያት እና ሃይሚና ብሩኬ፣ አስተውሉ ማስተዋሉን ያድላችሁ። እውነት በጣም ነው ያበዛችሁት አሁንስ